አሰላሙ አለይኩም ወራህመቱላ ወበረካቱ እንኳን ለአንድ ሺ አራት መቶ አርባ ስድስተኛው ኢደል አድሃ በአል በሰላም አደረሳችሁ በአሁኑ ሰዓት ወራቤና አካባቢው የሚገኙ ህዝበ ሙስሊም የኢደል አድሃ በአልን ለማክበር እንግዲህ በጠዋቱ አንድ ሰዓት በነቂስ ወጥቶ ወደ ስታዲየም እየተመመ ይገኛል በዞኑ በተለያዩ አካባቢዎች በዛሬ ለት በተለ ክንዋኔዎች ይከበራል ማለት ነው። ከፍ እንግዲህ ለመላው የእስልምና እምነት ተከታዮች እንኳን ለ1446ኛው የኢድ አል አድሃ አረፋ በዓል በሰላም አደረሳችሁ ይላሉ። እኔም መልካም ምኞቴን እገልጻለሁ፣ በመምሪያችንም ስም ማለት ነው። እንግዲህ እንደሚታወቀው ይህ ባህል በህዝበ ሙስሊሙ ዘንድ ከሃይማኖታዊ ትርጓሚው ባለፈ ትልቅ ቦታ ይሰጠዋል ማለት ነው፣ በስልጤ ሕዝብ ዘንድ ይህም ማለት ነው ማህበራዊ መስተጋብሩን ጭምር የሚጎላበት መሆኑን ነው የሚታወቀው። ጉጤ እንግዲህ ከጠዋቱ አንድ ሰዓት ጀምሮ በወራቤ ከተማ በሚገኘው ለገብ ስታዲየም ህዝበ ሙስሊሙ በተክቢራ ወደ ሰላት መዝገጃ ቦታ ማለት ነው እየተመሙ ይገኛሉ። በአጠቃላይ ይህንና ሌሎች ኩነቶችን አስመልክቶ ወደ እናንተ የምናደርሱ ይሆናል። ቆይታችሁ ከእኛ ጋር ይሁን። ይህ በዓል እንግዲህ በጉጉት ሲጠበቅ በህዝበ ሙስሊሙ ዘንድ በጉጉት ሲጠበቅ ነው የሚኖረው። ሁሉም የህብረሰብ ክፍል የራሱ የሆነ አስተዋጽኦ ይኖረዋል ማለት ለዚች ቀን እናቶች፣ እንዲሁም ወጣቶች፣ አባቶች የራሳቸው የስራ ድርሻ ያላቸው ማለት ነው። ሃይማኖታዊ ክንዋኔው ባሻገርም ቅድም ገለጽከውም በተለያዩ ባህላዊ ትውፊቶች ወርቃማ የሆኑ በስልጤ ባህላዊ ትውፊቶች የሚደምቅበት ነው። ፋኖ በተለያዩ አካባቢዎች የሚገኙ በስራ ጫና ለአንድ አመት ቆይተው የተነፋፈቁ የሚገናኙበት ዝያራና ሰደቃ የሚደምቅበት ቀዬ ሁሉ በዝያራና ሰደቃ የሚደምቅበት ቀን ነው ማለት ይቻላል። በጣም በየአመቱ እንግዲህ በተለያዩ በሀገሪቱ ከተሞች ትላልቅ ከተሞች የሚኖሩ የስልጤ ተወላጆች ወደ ቀያቸው የሚተሙበት ፋኖ ገባን ለአረፋ ቦዚናስ ተባደት የሚል እንደነች አሉ ዜማዎች ይዜማሉና፣ ዘንድሮ ደግሞ ለየተባለ መልኩ በጣም በርካታ የወራቤ የዞናችን ርዕሰ መዲና የሆነችው ወራቤ ከተማን መንገዶችን ሲያጨናንቀ የነበረው በርካታ የስልጤ ተወላጆች ከተለያዩ አካባቢዎች እየተመሙ ነበረና እንግዲህ ዛሬ ላይ የባህሉ አከባበር እንግዲህ በቀጥታ ስርጭታችን ወደ ተመልካቾቻችን አይንና ጆሮ እንደርሳለን ማለት ነው። በዚህ በዓል እንግዲህ አስር ቀን በዓሉ አስር ቀን ሲቀረው በጾምና በጸሎት በሙስሊሙ ይህን ቀን ሲያከብረው ብለዋል። በዛሬ ዕለት እንግዲህ ያው የእርድ ክንዋኔን የሚካሄድበት ነው። ስግደት ቦታ እንግዲህ እየተመሙ ነው የሚገኙት በተክቢራ ነው። ወደ ተክቢራው አካባቢ እኛም ዘለግ በማየት እናስቃኛለን። አብራችሁ ቆዩ። እንግዲህ ስታዲየም በመገኘት በተክቢራ እያደመቁት ነው። ጥቂት ጠቂቃ በኋላ ሶላት